እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለ። ሀቁል እንገራችሁ፣ ዛሬ እንደውም ሁሉን ነገር እንደው በደንብ ዝ እንደው ፍርጥርጥ አድርጌ እንገራችሁ። ሁለታችንም፣ እኔም እና እነሱም፣ ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድን ነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ።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 በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ፣ እመኑ፣ እነዛ ሰዎች እናንተን ለመበቀር የሚሄዱበት መንገድ እንዳትሄዱ። ቤስት ሪቨንጅ ኢዝ ቱ ኢምፕሩቭ ዩርሰልፍ። አለቀ። ራሳችሁን ለውጡ።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 የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደኋላ ዞር ብላ ስለተመለከተች። ይፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረመ ሲጠበት አረመን እያሉ ነው። አልሰጥም፣ አልሰጥም ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ አለኝ። አለቀ። ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌማ አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሳት እደሰታለሁ፣ ማገልገል ባለብኝ ሳት አገለግላለሁ። ከወዳጆች ጋር ደግሞ አበሬ ሼር የማደርገው ታይም ሲኖር ላይ ደግሞ ሼር አደርጋለሁ እና በአጭሩ በቻላችሁ ታቅም እባካችሁን ከእሳሾች ያትሆኑ። ከእሳሽ ዲያቢሎስ ብቻ ነው። ከእሳሾች ስትሆኑ ሳታውቁት የራሳችሁን ሞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ እራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የእኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዘቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን እንደ ቀይል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀምር የእናንተንም አቤቱታ ያዳምጠው የማይመለከተው ነው። አቤልና ቃይ መስዋይትን አቅርበው እግዚአብሔር አምላክ ወደ አቤል መስዋየት የተመለከተው በልቡ ቂን በቀን ሳይዝ ንጹህ የሆነን መስዋየት ለአምላኩ ለእግዚአብሔር ስላቀረበ ነው እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለጋት ናቲዎስ ማለት እንዲህ ነው ያላችሁ በጣም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 ፈለገዬ ፈለገዬ ትሉኝ የነበረ እንትናዬ እንትናዬ ትሉኝ የነበረ ከስር ስር ከስሬ ማተጠፋ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ፣ ስለ እውነት ነው የምላችሁ። በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው ማንኛችሁም ጋር ስላልደረሱ። ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ የሆኝ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መታችሁ መውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም የሚፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅሬት የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን የዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ በዙሪያ ያሉ ወዳጆችን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም፣ ስለ እውነት ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ ማለ የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ የተነሳችሁት ተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔ ለመቅበር እኔ ለመጣምን ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅርብያችኋለሁ። ታሳውሱ ከነበረ ከፍዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፍዋለሁ እንኳን የኔ እናት እንኳን የዚህ የተራው የፈለገ ኔ ዱር በፕላትፎርሙ ላይ ምናቃትን ያክል ቤተክርስቲያንን እውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለንም። የታወቀ ነው እና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ አምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳ ተዘልፋለች። እና ለእኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ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 እኔ ሴት አያቴን ከእናቴ የበለጠ ነው ሞዳት በጣም ከእናቴ የበለጠ ያጠዋት። ወላይታ ሀገረ ስብከት ብፁ አባታችን አቡነ ይሳጋ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው፣ ነሐሴ 24 ብፁ አባታችን ጋር ደረስም። ነሐሴ 25 ስንመለስ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 ይቺን አይነት እናት ባንደበቷ ለሰዎች ክፉ ተነገረ ማታቀን እናት እናት ምላት በጣም ስለምወዳት አያቴነች። ነች ይቺን የመሰለች እናት ይቺ ቆሻሻ ቆማጣ ሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅርብያችኋል ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ። እንደ ሰው እከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን? ፈልግ በቃ እኔ አልከበደኝ። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደ በቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ። እንደፈለጉ ይናገሩ። ማንኛችሁም ግን ለእነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክር የውነት ነው